ዐለይኩም ወራህመቱላሂ ወበረካቱሁ፣ እንደምን አምሻችሁ? ሰላም ናችሁ? ሰላም ሁሉ መልካም ነው። ይሄን እንት ተከታታዮች ክርስቲያን ወግን ቸም በያላችሁ በስ ሰላማችሁ ይዛልኝ፣ ላይክ ሼር ያርጋችሁ፣ ሰብስክራይብ ያላርጋችሁ ደግሞ ሰብስክራይብ ያርጋችሁ። ቤተሰብ ዛሬ እንግዲህ ከዛው ከመሬት ላይ አንድ የመጣ ቪዲዮ አለ። እሱን ቪዲዮ ላስመለከታችሁ ነው የመጣው። ከዛ በተረፈ ቪዲዮ ደሞ የሚመለከተው በሳጅን ናደው አደም አሊ ጉዳይ ምንም አላልኩም እኔ ያን ያላልኩበት ደግሞ መሬት ላይ ያሉት አብረውት የነበሩት ሰዎች በቀጥታ እነሱ ከነሱ ነው መስማት ምፈልግ እንጂ፣ ሚዲያ ላይ እየተወጣ የሚራገበው ነገር ሚዲያ ላይ እየተባለ ያለው ነገር እሱ የሚያምንበትን ወይንም ደግሞ እሱ የተሰዋበትን አላማ ማበለሻሸት ነው ብዬ ስለማምን በቀጥታ አብረውት የነበሩት የእሱን እሱን ሲከተሉ የነበሩት ወይንም ደግሞ ሲመራቸው የነበሩት በእሱ ሲመሩ የነበሩት በእርግጠኝነት ከኛ የተሻለ ያውቃሉ፣ ከኛ የተሻለ መረጃ ይኖራቸዋል አብሮ አብረው የነበሩት ስለሚያውቁ ስለ እሱ መሰዋት እንዴት እንደተሰዋ በማን እንደተሰዋ ስለሚያውቁ በቀጥታ ተነሱ። በሚመጣው ቪዲዮ ላይ ያንን ተመልክተን አሳብ መስጠት ይሻላል በሚለው የእነሱን ነው የምጋብዛችሁ። ለነገው በዝርዝር ይሄድበታለሁ ያው ስሜት ወይም የአባናዴው አጃቢነም ያው ካለበት ቦታ ሻለቃዎችን ሰብስቦ ለሶስት ቀን ቀዝር ስብሰባ አድርጓል። አደረጃጀትን ፈጥሮ ሁሉም ባለበትም ቢሆን የስም ቀይር እናድርግ። ንጉሥ ሚካኤል ወደ ኮር ስላደገ አርበኛ አንድ ተሾመ በሚል ክፍለ ጦር መሰረተ። እንግዲህ ዛሬ ባዲሱ ክፍለ ጦር እስኪ ዘመቻ እናድርግ አለ። ያው ኦፕሬሽን ይወዳልና እሱ ልምዱ ነው። ኦፕሬሽን ይወዳልና ወደ ኦፕሬሽን ሄር ቃኞች በስተጎራ በኩል ገቡ። እኛ ደግሞ የተወሰነ እግረኞች ይዘን በመስመሩ ጋር አድርገን ገባን። መስመሩ ላይ ገባንና ወደ ላይ መስጊድ ምናምን አላሉ። እኔ ልዩ ቦታውን አላቀውም፣ ጨለማ ነው። እየተኮስን እያለ ስንገባ ለቀቀ ቦንብም እየተጣለ የመጀመሪያው ምሽግ ካብ ነበረ ለቀቀ። ቀጠለና ደግሞ ቤተክርስቲያኗ ጋር መሸገ ቴሌው ጋር ከዛም ለቀቀን። እሷን ተቆጣጠርን እና ቤተክርስቲያኗን ተተግነን እየተኮስን እያለ እኛንም እየተቆጣ እያለ ወዲህ ስንሄድ ጥላትን የአስር ሜትር ቀድር ቀርበነዋል። እየተያየ ነው ጨረቃ ነው። የአስር ሜትር ቀድር ቀርበነዋል። ያው ሳጅንን የሚያውቀው መቼም ቁሞ ነው የሚተኩሰው። ተንበርክኮ ቁጭ ብሎ ምናምን እንደዚህ አይመቸውም። ቁሞ ነው የሚተኮሰው። ቁሞ እየተኮሰ እያለ እኛንም እየተቆጣ ወደ ወደፊት እያሉ ከወደ አምቃኞች ገብቶበታል ጥላትን ጥላት እጅ ሊሰጥ እነዛም የተረፉት የወደኛው ዶግ አመድ ሆኗል። እየተረፉትም እጅ ሊሰጡ ባሉበት ሰዓት ቢያንስ ዘጠኝ ሰዓት አካባቢ ይሆናል ሳጅን የወደቀበትን ማለት ነው የተመታበትን ዘጠኝ ሰዓት አካባቢ። ከፎ- ተፊታችን አንድም የወገን እንትን የለም። የመጀመሪያው እኛንን ያው እሱ ከፊት ለፊት ይሄዳል። አባሩን እየተቆጣ ተፊት እንዳይሄዱ እኛንም እየተቆጣ እሱ እየተኮሰ እኛንም ወደፊት ስንሄድ ተቆጥቶ መልሶ ከኋላ ከኋላው ካስቀመጠን በኋላ እኛ ተኋላው መመለስን ስናውቅ ሲያቅ እሱ ወደፊት ተኩስ ጀመረ። ጥላትን ያየው ጊዜ ማለት ነው። ግማሹ ይጮሃል፣ ግማሹ ር ይላል ጥላት፣ ግማሹ በለው ይላል ምናምን፣ በቃ ይንጫጫሉ። በዛ አጋጣሚ ሳጅን ስተሰዋ ከተሰዋ በኋላ ይዘን ስንወጣ ትንሽ ያው የተወሰነ ርብርብ አደረጉ። ከኋላ ቃኞች ገቡባቸው ወደ እኛ ያው እንትኑን መሰዋቱን የሰሙ መሰለኝ። ትንሽ ብርጋጌ ነበርና እንደማንም ብለን ያው ጥላትን ሳናሳይ አውጥተነዋል። ትልቅ ርብርብ አድርገን አውጥተነዋል። ከዛም በኋላ እኛ ከወጣን በኋላ ደግሞ ከወዲያ በኩል እኛ ታችሁን አስክሬኑን ይዘን ዙረን ወደ ብስቁርብ ይዘን ስንዘበር ከተማው ባለበት ቃኞች ድሮ ገብቶ ነበረ። እኛ ከወጣን በኋላ አምስት ቦምብ ተጥሎ ውጊ አድርገዋል። እኛ ከወጣንም በኋላ ማለት። ስለዚህ በዚህ ልክ ነው ሳጅን አደም ያው ነፍሱን ለጀነት ይበሉ፣ ያው ፈጣሪ ማረው፣ ጀግና የጀነት ነው። በዚህ ልክ ነው ያው ጾለት ነው። የሳጅን ትግል ይቀጥላል፣ ዛሬም ቃል እንገባለን፣ ነገም ወደፊት ይቀጥላል። በዚህ ልክ ነው ሳጅን የተሰዋው ከወገን የሚለው ነገር ከኛ ያየ ከኛ ወይም እንደውም ፋይናንስ እሱ በጎናችን አለ፣ ፋይናንሱ ብዙ ርብርብ አድርገናል ለማውጣት። በወገን የሚለው ጭራሽ በፍፁም አይደለም፣ ጥላት ተኩሶ በመታወቅ ጥይት ለማውጣት ያው ያሉ እዛ ያሉት እንዴት እንደወጣን ያው ሁላችሁም ስለምታውቁት እንዴት አድርገን እንዳወጣ ከዛም በኋላ አልሐምዱሊላ ብቻችን ይዘን መጣን። ያው ህዝባችን ጋር ተንከባክበን አፈራል በሰና ጨርሻለሁ። አመሰግናለሁ። እናመሰግናለን። ሌላ ማን እኛ ሳጅን አባ ናደው ሳጅን አደም አሊ ገና ካይሰዋ በየቦታው በየድሮ ያሉትን ሰብስቦ አመራር ታይቀር አዋቅሮልን የዛኑ ቀን እሱ ሊሰዋ ትግሎ አይቆምም። አሁንም የሱን ራዕይ ይዘን አሁንም እንቀጥላለን በጥላት እንጂ የሚታዩት ነገሮች እንጣጠው ነገር ካለ እንድታብራሩ፣ ብዙ አልባልታዎች ሊወሩ ይችላሉ። ቀን ሰባት ሁለት ሺህ አስራ ሰባት ዓመተ ምህረት በየስፍራው የነበሩ ሻለቃዎች በውጊያ ላይ የነበሩ ሻለቃዎችን ያው የመጨረሻ የክፍለ ጦር ምርጫ አካሄደን የነበሩ በሻለቃ የነበሩ ቤት የሚሆኑ ቤት የሚሆኑ በየነበሩ ታጠቃጫ የነበሩትን ወደ ውጊያ ቦታ እንተን ወደ ስብሰባ እንተን በአርበኛ ሳጅ ሊማ ሊማሌ ተሰበሰብን። ከተሰበሰብን በኋላ አመራራችን ሄዱብን ወይም የጎደልሉበትን አመራሮች አተካካን የንጉስ ሚካኤል ክፍለ ጦር የነበረው ወዴኮር አድጓል። ወዴ ኮር ስላደገ ያንን ስያሜ በአርበኛ ድርስ ተሾመ ክፍለ ጦር ብለን መሰረት ነው። አዲስ ክፍለ ጦር መስርተዋል እያለ ለሚያወራ አድጓልታ ይሄ አዲስ አይደለም፣ ያንኑ ስም ነው። የስም ቅያሬ ነው ያደረግነው። የስም ቅያሬ ነው እንጂ ያደረግነው አዲስ ክፍለ ጦር አልመሰረትም። በዚህ ማንኛውም አልቧርታ የምትነዱ ከውስጥም ከውጭም እኛ አዲስ ክፍለ ጦር እንዲያልመሰረት በዛ አረጋግጠላችኋል። በተረፈ ሳጅኔ አደም አሊ ያው አብሮን ሲያታግለን ስንታገል ኑሯል። ማንኛውም ይሁን ከውጭም ከሀገር ውስጥም የእሱ ቤተሰብም ወይም የእሱ ገዳይ የሆናችሁ ጥላት ወይም በሚያወራው ወሬ ተበርዛችሁ ከጓድ ነው ከዛው ከውስጥ ነው የገደሉት የሚባለው ውሸት ነው የሞተብን በጠላት ነው ቀን 8 2017 ነው ውጊያው ዜሮ 4 ቀበሌ ላይ ነው ውጊያው የተካሄደው ምንም ይሁን ምንም በሚወራ ወሬ ሊያማችሁ እንደማይችል አረጋግጥላችኋለሁ የሞተው በጠላት ነው በግን ጥይት አይደለም የሞተው ስለዚህ ከምንም በላይ ማወቅና መረዳት እንዳለባችሁ ስል ይችን ቃላት እንሰጣለን። እሺ። በተጨማሪ እዛው ላይ በተጨማሪ እዛው ላይ ዜሮ አቤ ላይ ወጤ ውጊያ በነበረ ሰዓት ሁለት ምሽግ ሰብሮ ሶስተኛ ምሽግ ላይ የተሰዋው ብላ ሊያሰዋውት ነው። በነበርክበት ጦርነት ላይ እንዳለህም ብዙ መረጃ ስላለን እዛው ላይ የሚታብራራ እንዳለ በተጨማሪ፣ ይሄ እኮ ግለ ብሎ ዞሮ ዞሮ እዛ ላይ ያው ምሽግ ምሳሌ መስጊዱ አካባቢ የነበረና ቤተክርስቲያኑ አካባቢ ያለው ምሽግ ለቋል። ሶስተኛው መጨረሻ የሆነች ቤት አለች። እዛች ከባባ ላይ እዛች አካባቢ ላይ ነው ምሽጋቸው የነበረው። ያ ለዲየ መስል ሲል ነው በአጋጣሚ ቤተ ቤተ ክርስቲያን አጋ ቤተ ክርስቲያን ቅምጥ ላይ ሆኖ ሲተኩስ ነው የተሰው። ስለዚህ ከፊቱ ምንም የወገን ኃይል የለም፣ ጥላት ብቻ ነው ያለው። በጥላት በተመታ ጥይት ተወርቆ ተመቶ እዛ ላይ ያው ወታደር ወልፈና የነን

ከዛሬው ቀን ጀምረን የኔ ቦታ ይሄ ነው እኔ እዚህ ቤት ነው ማደው፣ እዚህ ቤት ነኝ። ተበታትኖና እንደለመደው በየቦታው እንሸጎጣለን። አያሰሪ አክሰማን አንድነቱ ተመስርቷል። አንድነቱ እንደተመሰረተ ምን ይጠበቅብናል? አልዘረዝሩ አንድነቱን እንደመሰረትና አንድነቱን እንደጠረነፍ እንደ ተጠረነፈ ሁሉም የየራሱ ጎራና የየራሱ ፈንታ አለው። በጎራችንና በፈንታችን ላይ እየህርና እየተቆጣጠር ጥላት አንገት የምናስደፋበትን መምከርና ማሰርን አለብን። ወጣቶች ከሶስት አቅጣጫ አቤት አቅርበዋል። በብልጽግና አንገዛም ለብልጽግና አንደበደብም

ከመሰልጠኛ ቦታ እንዳትርቁ እንድታሰለጡ እንፈልጋለን። ከዛሬዋ ቀን ጀምሮ መለያትና ማቋረጥ ስላለብን አንድ ገበሬ ዛሬ ምን ያሳስተ ምን